ኮንሲቲ ነካይታ፣ ተመልካቾቻችን፣ ጨቃ ይጠጣል። ይጠጣል ብቻ ሳይሆን ይበላል። ይበላል ጓደኛ ጋር ስም ማን ናት? ገሲሞ ያንተ ደግሞ ታይጋኔ። ገሲሞ ከታይጋኔ ጋር ነው፣ ከታይጋኔ ጋር ነው። ታይጋኔ ይባላል። በነገራችን ላይ ጠዋት ስለተወለድኩ፣ አዎ፣ በጠዋት 12 ሰዓት የተወለድኩ ልጅ ስለሆንኩ ታይጋኔ ተብያለሁ። ገሲሞ ጋር እንቀጥላለን። አታነጋይዘን፣ እንጠጣ ይባላል። በባህል ይባላል። እንግዳ ነው የሚጀመረው። ሀይጊዳ ማለት ሀይጊዳ ማለት ውድ ተመልካቾች ይኸው አብሮኝ ነው የመጣው ግን ለእንግዳው ይቀድማል

ሀይጊዜ ቃሻ ገትኔ፣ ያ ማለት ለእንግዳ ቅድሚያ ይሰጣል። ችርስ ችርስ ችርስ ችርስ ለሁሉም ጋብዥልኝ። ውሃው ትኩስ ነው የሚጠጣው በትኩስ ቆንጆ ነው። ምንም ይቻላል። እርሻው በዚህ ነው። ሁሉም በዚህ ከዚህ አሁን ተነስታችሁ ወደ እርሻ መሄድ ይቻላል። ርመላካ አርሸ እንዴት ደስ ይላል መሰላችን ዳገት የለም፣ ምን የለም? ውድ ተመልካቾቻችን፣ አካባቢያችንን፣ ባህላችንን፣ ታሪካችንን እናስተዋውቃለን። ኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤቲቪ የመዝናኛ ቻናል ከቦና ፊልም ፕሮዳክሽን ጋር በመተባበር የትም እንደርሳለን፣ የትም እንሄዳለን፣ ባህላችንን ለእናንተ በአግባቡ እናደርሳለን። ውድ ተመልካቾች፣ አሁን የምንገኘው በአምባ መንደር ውስጥ የሚገኝበት አንድ ጨቃ ቤት ተገኘው። ጨቃ ቤት ውስጥ ከተገኘው በኋላ ስለ ጨቃ ጠየቅኳቸው። ጨቃ ከምን እንደሚሰራ ይነግሩኛል ብዙ እናወጋለን። ታዲያ እዛ ስንደርስ እንግዳ ልክ እንዳያችሁት ቅድሚያ ይሰጠዋል። ኮንሶዎች በባህላቸው በሀገር ወዳድነታቸው በኢትዮጵያዊነታቸው አይደራደሩም። ስራ ባህላቸው ነው። ከማንም ሰው ጋር መኖር ይችሉበታል። ሌብነትን ይጸየፋሉ። ኮንሶዎች ይለያሉ። እነዚህ ምታያቸው ባጠገቤ የሚገኙት ወጣቱም፣ አዛውንቱም የሀገር ሽማግሌውም አብሮ በአንድነት ይጠጣል ይበላል ውህተና ሌብነት ግን ይጸየፋል። ምክንያት አጠይቁ። ምክንያቱማ ኮንሶዎች ናቸው። እዚህ የትኛውን በር ክፍት ነው የትኛው ሞራ ክፍት ነው። ማንኛውም እንግዳ ከመጣ ማረፍ ይችላል። ለምን አትሉኝም ኮንሶዎች ነው? ሁሉም ኮንሶዎች እንግዳን አስበው ልጆቻቸውን አስበው ነገን አስበው ለሕዝቡ ክፍት የሆነ ሞራ ሰርተዋል መታችሁ እንድታርፉበት? እኔ ስመጣ ያልጋ አልጠየቅኩኝም ሞራ ላይ ገብቼ ነው ያደርኩት። ስለ እውነት ይሄን ምስክር ሆኜ መናገር እችላለሁ። ሁል ጊዜ የምላለው ኮንሶዎች ይለያሉ። ሞራል ለእናንተ አንድ ጊዜ እባካችሁ። በጣም እናመሰግናለን። ዛሬ ስለ ጨቃ ልጠይቃችሁ። እንደው ጨቃ መቼ ነው መች መቼ ነው የሚጠጣው ትነግሩኛላችሁ? ጨቃ አሁን ስንጠጣ ሁሌ ደሌ ነው ወይ የምንጠጣው? ጨቃ ሲጠጣ መች ይጠጣል ጨቃ እንዴት ወጣቶቹ በምን አይነት ሰዓት ይጠጣል የሚለውን ነገር ትንሽ ወጣቶች ልክ ከአራት ሰዓት ጀምሮ ወደ ላይ ይጠጣል። ጠዋት ደግሞ ትንሽ የእኛ አባቶች የሆኑ የሆኑት ማለት ነው እስከ አንድ ሁለት ሰዓት ጠዋት ቡና ይጠጣላል። ቀድሞ ደግሞ ከአንድ ሰዓት ሳለፈ ከአንድ ሰዓት ልክ ሁለት ሰዓት ቡና ይጠጣል። ሶስት ሰዓት አካባቢ ደግሞ ጨቃ ይጠጣል። እኛ ደግሞ ወጣቶች ከአራት ሰዓት አራት ሰዓት እና ስምንት ሰዓት አስራ ሁለት ሰዓት በቀን ሦስት ጊዜ ማለት ነው አንተ ደግሞ እንድትነግረኝ የሚፈልገው እቃ ሲጠጣ እርሻ ላይ ጉልበት ይሰጣል ወይ ስተሳል ማለት ነው። ወደ እርሻን ስትሄድ ወደ የበኋላ ጉልበትን ይሰጣል። ስራ ትሰራው ማለት እርሻ ይሰጣል በኋላ አንተ ለኮንሶ ወጣት ምንም ችግር የለበትም። ጨቃ አዘጋጅተ ሌሊቱ ምንም ራስ ቀኑ ሙሉ ራስ ብትለው ችግር የለበት እ ደግሞ ያነሰው ደግሞ ካለቀም ትገባለ ምክንያቱም ጉልበቱ ይደግመዋል። ጨቃው ካለ ደግሞ በዛው ማለት ነው፣ ጠጣል ነው በኮንሶኛ ሚጣ ይባላል። ዋው! በአካባቢያችን ባህል ልንኮራ ይገባል። እንዲህ ያሉ ምግቦቻችን፣ እንዲህ ያሉ መጠጦቻችን። ስለ እውነት ለመናገር ሁሉ ጊዜ እምላለሁ፣ ባሉን ትልልቅ ከተሞች ላይ ሄደው በየሆቴሉ ይናገራል ሰርግና ልደት ጠብቀን ድግስ ጠብቀን የባህል መጠጥና ምግቦቻችንን ማግኘት ሁሌም በሄድንበት ቦታዎች ልናሳድገው ከፍ ልናደረገው ይገባል። ድንቅ ሀገሮች፣ እንደው ከጠቀማችሁ ትልልቅ ሆቴሎችና ድርጅቶች ይሄ ነገር ከምን ቢሰራ ነው? እኛ አካባቢያችን ላይ ብንሞክር አቃታ እንዳላችሁ እስቲ የሰራችኋን ሴት።

ስላለኛዎች ደስ ብሎኛል። በጣም የሚጣፍጠው እውነት፣ ጨቃውም በጣም ይጣፍጣል፣ አርሻውም በጣም ይጣፍጣል፣ አርሻውም አሽግልታውም በጣም ይጣፍጣል። ግን እስኪ ጨቃው ከምንድን ነው የሚሰራው? የምን እህል አስፈልጋል ለመስራት? ቀድሞ ምን ይገባል? ቀድሞ ደግሞ ይህ እንትን ይገባል መጀመሪያ

ለመስራት የሚያስፈልገው ጊዜ ከመጀመሪያው ከሆነ ለብዙ ጊዜ የሚሆን ጨቃ ለማዘጋጀት ከተፈለገ 15 ቀን ይፈጃል። ነገር ግን ጨቃ በሶስት ቀን ውስጥ ይደርሳል። ታዲያ እንዲህ ያለ የባህል መጠጣችንን በሶስት ቀን የሚደርስ መጠጣችንን እንደምን ወደ መሀል ከተማ ማምጣት ከበደ? ባለን በራሳችን ያው እውነት ምንም ኦሪጂናል በሆነ ነገር ሰውነት በማይጎዳ ያው እንዳሉኝ እንግዲህ ለስራ ያነሳሳል ስለዚህ ለስራም ያነሳሳን ከሆነ እንደምን ትልልቅ ሆቴሎቻችን ላይ ወስደ ነው ይሄንን ባህላዊ መጠጣችንን አንጀምሮ። በቅርብ ጊዜ ውስጥ ተስፋ አደርጋለሁ ትልልቅ ሆቴሎቻችን፣ እናንተ ጀመራችሁት፣ እናንተ ጋር መጥተን ድንቅ ሀገሮች፣ የባህል መጠጦቻችንን በአግባቡ እናስተዋውቃለን። ከፍ አድርገን ለዓለም አስፍተን እናሳየዋለን። አንዳንድ ቦታዎች መድናችን አዲስ አበባ ላይ የተጀመሩ ባህል ቤቶች ላይ ጥሯ ያለው ባህል ቤት ተብሎ ሳይሆን ማንኛውም መጠጥ ቤትና ምግብ ቤት መኖር አለበት። የኢትዮጵያ ባህላዊ ምግቦች እንደኔ ሀሳብ ሁሉም ቦታ ቢጀመር ላለሁ። እንዲህ ያሉ እህቶቻችንንም ማበረታታት ነው፣ የነሱን ቢዝነስ ከፍ ማድረግ ነው፣ የነሱን ገበያ ማሳደግ ነው። ከታሸጉ መጠጦች፣ ምግቦች ወጥተን ባህላዊ ምግቦቻችንን ማሳደግ፣ ማስፋት፣ ማበልጸግ ያስፈልጋል። አመሰግናለሁ። በጨቃ ቦታ አካባቢ ላይ ተገኝቼ ለእናንተ ብዙ ጥሩ ነገር አድርሻለሁ፣ በእግረ መንገዳችን ብዬ ተስፋ አደርጋለሁ። አሁን እንግዲህ እንበላለን፣ እንጠጣለን አይደለ? ይበላል፣ ይጠጣላል። በድጋሚ ስላገኘኋቸው ሞራል ያስፈልጋቸዋል ላቸው። ዋው አንቺም በጭ ጋብዬሻለሁ። ላስቅጠን ድንቅ ሀገር።